ሰላም ወደ ቻናላችን ቤተሰቦች፣ ሰላማችሁ ብዛ በያላችሁበት። እኔ በጣም ዳና እግዚአብሔር ይመስገን በለጠ ነኝ። እንኳን ወደዚ ዩቲብ ቻናል በሰላም መጣችሁ። ለዚ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። እንደሚታወቀው በዚ ዩቲብ ቻናል መሰረታዊ የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማረኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ኢሞ ላይ ፌስቡክ ላይ ዋትሳፕ ላይ ከጓደኞቻችሁ ጋር ቻት ስትደራረጉና ስትጠጣፉ ብዙ ኢትዮጵያ ዝ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በዙም በኢሞ በቴሌግራም በዋትሳፕ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ሌላችሁ ሀይበሉን ደውሉልን፣ መመማር እንችላለን ማለት ነው። አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪቢቶና ወረቀት መያዛችሁ እንዳትረሱ። ኦኬ፣ ልጀምር። የተለመዱ አረፍተ ነገሮችን መጻፍ ይላል እዚህ ጋር እርሱ። የተለመዱ አረፍተ ነገሮችን በአማርኛና አማርኛ በእንግሊዝኛ መጻፍ ማለት ነው። ኦኬ፣ ልጀምር። ምሳ እየበላሁ ነው ምሳ እየበላው ነው ብላችሁ መጻፍ ብትፈልጉ እንዴት እንደሆነ አላሳያችሁ። ምሳ እየበላሁ ነው አማርኛው ባንድ ላይ የሚላል ምሳ እየበላሁ ነው ይላል። ማኑ ነው ምሳ እየበላሁ ነው። ም የምንጠቀማለሁ። ሳ ኤስ ኤ። ምሳ እ ይንጠቀማለው የ ዋይ ና ኢ በ ቢ ና ኢ ላ አራተኛ ስለሆነች ኤል ኤ ሁ ሁለተኛ ስለሆነች የችናዩ። ስለዚህ እየበላሁ ነው በአንድ ላይ ምን ይላል ማለት ነው? ምሳ እየበላው ነው ይላል ማለት ነው። ሶ ምሳ የሚለው እንደዚህ ጣፍኩኝ፣ እየበላው የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ምሳ እየበላው ነው። ይህ ጽሁፍ እናንተ ጋር ቢመጣም ምሳ እየበለው ነው ብላችሁ ማንበብ አለባችሁ። አሊያም ደግሞ ምሳ እየበለው ነው ብላችሁ ለሌላ ሰው መጻፍ ብፈልጉ እንደዚህ መጻፍ አለባችሁ ማለት ነው። ኦኬ ቀጣይ ደግሞ በቅርቡ እመለሳለሁ። በቅርቡ እመለሳለሁ ብለን መጻፍ ብንፈልግ ደግሞ እንዴት እንደሆነ ላሳያችሁ። ኦኬ በቅርቡ እመለሳለሁ። በአንድ ላይ አማረኛው ምን ይላል ማለት ነው? በቅርቡ እመለሳለሁ ይላል ማለት ነው። በቢና ቅ ኬ እንጠቀማለሁ ር አር እንጠቀማለሁ ቡ ሁለተኛ ስለሆነች ቢና ዩ በቅርቡ እ እንጠቀማለሁ መ ኤም ኢ ለ ኤል ኢ ሳ ኤስ ኤ ለ ኤል ኢ ሁ ሁለተኛ ስለሆነች ኤች ዩ ስለዚህ በአንድ ላይ ምን ይላል ማለት እመለሳለሁ ይላል ማለት ነው። በቅርቡ እመለሳለሁ፣ በቅርቡ እመለሳለሁ ይላል ማለት ነው። ኦኬ። ቀጣይ ደግሞ እየጠበቅኩሽ ነው። አንድታችን እየጠበቃችኋት ከሆነ እየጠበቅኩሽ ነው ማለት እንችላለን ማለት ነው። እየጠበቅኩሽ ነው፣ እየጠበቅኩሽ ነው። በአንድ ላይ አማርኛው ምን ይላል ማለት ነው? እየጠበቅኩሽ ነው። ኢ እንጠቀማለሁ የ ዋይ ና ኢ ጠ ቲ ና ኢ በ ቢ ና ኢ ኩ ኬ ና ዩ ሽ ኤስ ኤች እየጠበኩሽ ነ ኤኒ ኡ ደብሉ እንጠቀማለሁ ነው ሶ እየጠበኩሽ የሚለውን እንደዚህ ድረስ ጣፍኩኝ። ነው የሚለውን እንደዚህ ጣፍኩኝ ማለት ነው። በአንድ ላይ እየጠበኩሽ ነው ይላል ማለት ነው። እየጠበኩሽ ነው። ኦኬ ቀጣይ ደግሞ እርግጠኛ አይደለሁም እርግጠኛ አይደለሁም በሆነ ነገር እርግጠኛ ካልሆናችሁ እርግጠኛ አይደለሁም ብላችሁ መጻፍ ትችላላችሁ ማለት ነው እርግጠኛ አይደለሁም በአንድ ላይ አማረኛው ምን ይላል ማለት ነው እርግጠኛ አይደለሁም እ ኢ ንጠቀማለሁ ር አር እንጠቀማለሁ ግ ጅን ንጠቀማለሁ ጠ ቲናኢ ኛ ጂኤንኤ ባለሶስት ፊደል ስለሆነ ማለት ነው እርግጠኛ አ ኤ ንጠቀማለሁ ይ ዋይን እጠቀማለሁ ደ ዲ ና ኢ ለ ኤል ና ኢ ሁ ኤች ዩ ም ኤም ብቸዋን አይደለሁም። ስለዚህ በአንድ ላይ ይላል ማለት ነው እርግጠኛ አይደለሁም ይላል ማለት ነው። እርግጠኛ የሚለው እንደዚህ ጣፍኩኝ፣ አይደለሁም የሚለው እንደዚህ ጣፍኩኝ። በአንድ ላይ እርግጠኛ አይደለሁም። ኦኬ ቀጣይ ደግሞ ተስፋ ተስፋ መቁረጥ የለብህም ተስፋ መቁረጥ የለብህም። የሆነን ሰው ተስፋ መቁረጥ የለብህም ብላችሁ ማጽናናት ስትፈልጉ እንደዚህ መጣፍ ትችላላችሁ ማለት ነው። ተስፋ መቁረጥ የለብህም በአንድ ላይ አማርኛው ምን ይላል? ተስፋ መቁረጥ የለብህም። ተ ቲና ኢ ስ ኤስብቻዋን ፋ ኤፍ ኤ ተስፋ መ ኤም ኢ ቁ ኬና ዩ ረ አር ኢ ት ጥ ቲን እንጠቀማለሁ ማለት መቁረጥ ኤርታ የዋይኢ ለኤልኢ ብ ቢንጠቀማለው ህ ኤችን አሁንም ም ኤም የምንጠቀማለው ማለት ነው። የለብህም ስለዚህ በአንድ ላይ ተስፋ መቁረጥ የለብህም ይላል ማለት ነው። ተስፋ መቁረጥ የለብህም ተስፋ የሚለው እንደዚህ ጣፍኩኝ፣ መቁረጥ የሚለው እንደዚህ ጣፍኩኝ፣ የለብህም የሚለው እንደዚህ ጣፍኩኝ። በአንድ ላይ ተስፋ መቁረጥ የለብህም። ኦኬ ቀጣይ ደግሞ አሁን አሁን መደወል ትችላለህ አሁን መደወል ትችላለህ። ብለን መጻፍ ብንፈልግ ደግሞ እንዴት እንደሆነ አላሳያችሁ። አሁን መደወል ትችላለህ። አሁን መደወል ትችላለህ በአንድ ላይ አማርኛው ምን ላል ማለት ነው። አሁን መደወል ትችላለህ ይላል ማለት ነው። አ ኤን እንጠቀማለሁ። ሁ ሁለተኛ ስለሆነች የችና ዩ ን ኤን እንጠቀማለሁ። አሁን መ ኤም ኢ ደ ዲ ኢ ወ ደብሊው ኢ ል ኤል እንጠቀማለሁ መደወል ት ቲ እንጠቀመላለሁ ቺ ሲ ኤች ላ ኤልኤ ለ ኤል ኢ ህ ኤች እንጠቀማለሁ ትችላለህ። ስለዚህ በአንድ ላይ ይላል ማለት ነው አሁን መደወል ትችላለህ ይላል ማለት ነው። አሁን መደወል ትችላለህ። ሶ የዛሬ ትምህርታችን አማርኛ በእንግሊዘኛን ፕራክቲስ ማድረግ ነበር። የተለመዱ አረፍተ ነገሮችን እንዴት አድርገን በአማርኛና በአማርኛ በእንግሊዘኛ እንዴት እንጥፋለን የሚለውን ለማየት ሞክረን ነበር ማለት ነው። ይሄው ምሳ እየበላሁ ነው። ምሳ እየበላሁ ነው ብለን እንደዚህ መጣፍ እንችላለን። በቅርቡ መለሳለሁ፣ ይው በቅርቡ መለሳለሁ። እየጠበቅኩሽ ነው የሚለውንም እንደዚህ መጣፍ እንችላለን። እርግጠኛ አይደለሁም እንደዚህ መጣፍ እንችላለን። ተስፋ መቁረጥ የለብህም እንደዚህ መጣፍ እንችላለን። አሁን መደወል ትችላለህ እንደዚህ መጣፍ እንችላለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪው